ቤት ቤት አቤት እውነት እውነት እውነት እውነት ለመናገር ዛሬ እኔ ከእናቴ ጋር ያሉ ያሉ ነው የመሰለኝ። የምሬን ነው የምላችሁ እኔ በጣም ነው በጣም ነው በጣም ነው ምሽቴ የደመቀው የአማረው። ምንም ማድረግ አይቻልም እንግዲህ እናታችን፣ የሀይምዬ እናት እናታችን፣ የብሩክ እናት እናታችን ናቸው። የማንኛውም ሰው እናት እናት ነው አለቀ እና ምንም ማድረግ አይቻልም ውዶቼ በደስታ እየተርበተበትኩኝ ነው። ምክንያቱም ተውኝ ተውኝ እንጂ ተውኝ ዛሬ ዛሬ የደስታችን ቀን ነው ትላላችሁ። ሰላም ሰላም ሰላም፣ እንደምንቆያችሁ ቆያችሁ። የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ። እንግዲህ ዛሬ ማዘር የሀይምዬ እናት ደርባባ፣ ልክ እንደ ሀይምዬ ዝምተኛ የኔ አላቅም እኔ ምን እንደምር አላቅም፣ ቃል ነው ያጠረኝ። በጣም ነው ደስ ያለኝ አብረው እንደዚህ መጥተው ስላዩቸው። ብሩክንም ሀይሚ ትልቅ ሰው ነሽ፣ እውነት ትልቅ ሰው ነሽ ስል በእድሜ አይደለም በአመለካከት በጣም ብስል አስተዋይ ነሽ፣ እንዲህ እናትሽን ስለምትተማመኒበት ስለምትወጁ በቃ ትልቅ ቦታ ስላለች ለቡሩኬ፣ ያንን በማሰብ ከግንዛቤ በማዋል የምትተማመኒበትን ሰው ለእናትሽ በማስተዋወቅሽ በጣም ነው ደስ ያለኝ። በጣም ከሚባለው በላይ ደስ ብሎኛል። እግዚአብሔር ይመስገን። እናትሽ ደግሞ ናፍቀውን ነበር። ከረጅም ጊዜ ወዲህ ስለመጡ በጣም ደስ ብሎኛል እኔ ስላየኋቸው እውነት የሆነ አይናፋር ናቸው ብዙ ማያወሩ ምናምን ነገር ደስ የሚሉ እናት ናቸው። ረጋ ምናምን ያሉ ምናምን ነገር እና ሀይሚዬ የእኔ ሴት ወይዘሮ ደግሞ ዛሬ እንዴት ነው? ምርምር ብለሻል፣ ድመቅመቅመቅ ብለሻል። ብሩኬ ያላሰበውን እንግዳ ነው ዱብዳ ነው የሆነበት እንጂ ዱብዳ ነገር ነው የሆነበት። ድንገት አስባችሁታል። ሀይሚዬ ማዘሬዬን ይዛ መታ ቁጭ ብለው እሱ እሱ ብቻውን ሲመጣ አስቡት። እንግዲህ ሀይሚዬ ሳትናገር ምናምን ነው ድንገት ማዘረን ታቸው የመጣችው ብሩክ ደግሞ ምንም ያውቀው ነገር የለም። ድንገት ከሀይሚ ጋር ሲያገኛቸው አስቡት ደንግጧል። ለዛውም እኮ ብሩክ አይን አፋር ነው ማለት እንደውም ከጋሽ ጋር ድፍረት አለው ከጋሽ ጋማ ክሎዝ ፍሬንድ በሏቸው። የምር ሀይሚዬ ግን ተበልታለች። የምሬ ነው። አሁን ሀይምዬ ማድረግ ያለብሽ የኔ እናት እሙሽዬን አጥብቀሽ መያዝ ነው። ለምን ብሩኬ ጋሽዬን አጥብቀው ይዟል፣ ይበቀሉሻል አንቺ በማታስቢ መንገድ እና ከእሙሽዬ ጋር ክሎዝ መሆን አለብሽ። ብሩኬ ከጋሽዬ ጋር ክሎዝ እንደሆነው ማለት ነው። ፍሬንድነታችሁን በጣም አጥብቁት። ለማንኛውም የዛሬዋ ቀን በጣም ለየት ያለች ነች። ለምን እንደ ታውቃላችሁ? ሀይሜዬ በቤተሰብ ዙሪያ ብዙ ጊዜ ብዙ ነገር ተብላለች። ብዙ ነገር ማለት ነው። እኒህ የመሰሉ እናት አባት እያላት ጋሽዬ እንደምታዩቸው ናቸው። ከልብ አባት ናቸው። ከዛ አልፎ ደግሞ ወንድሞቿ እንደምታዩቸው ናቸው። እና ሰው በቤተሰቡ የሚኮራ በቤተሰቡ እሷ አስፍራ አታቅ፣ ተሸማቃ አታቅ። በጣም ነው የምትኮራ። አንድ ሰው በቤተሰቡ ተኮራ ማለት ነው። በቤተሰቡ ኩርት የሚል ከሆነ በቃ እንትን አይልም። እዩልኝ እዩልኝ እንትን አይልም፣ አያበዛም ማለት ነው። አሁን ሀይ ብዬ እዩኝ እዩኝ እዩልኝ አይመቻትም። እንኳን ቤተሰቦቿን እዩልኝ እዩልኝ ይቅርና እሷ ልታይ ልታይ አትልም። እንደ ዝነኝነቷ እንደ ፌመስነቷ ልታይ ልታይ ምናምን ነገር እኔ በጣም ነው የሚገርመኝ። እሷ እግዚአብሔርን የሆነ እኮ ፌመስ ምናምን ነገር እንደዚህ ምናምን ታዋቂ ምናምን የሆነ የሆነ ቦታ ላይ በቃ ሌለ ልጥጥ ምናምን በቃ ለማውራት ራሱ እንደዚህ አፋቸውን የሚይዛቸው ሰዎች አሉ። የሀይምዬ ይገርመኛል፣ የምሬ ነው። በቃ ሰው ማለት እንደዚህ ነው። ከልብ ሰው ስትሆኑ ነው አሪፉ። ያገኘሁኝ ማግኘት ተቀየራችሁ፣ ይህ እውቅና ከቀየራችሁ ምኑን ነው የማትቀየር የኔ ደርባባ ማለት ነው ሀይሚዬ፣ የምር የማትቀየር። ለዛ ነው እኔ ውድድ ክብር የማደርግሽ፣ ግን ማለት ነው ሀይሚዬ፣ እኔ ከማያቼ ጋራ እኔን ለማጣላት የሚያደርጉት ነገር በጣም እየገረመኝ ነው፣ ከአንቺ ጋር ለማጣላት እኔን ስሙ ልንገራችሁ እነ ወይዘሮ ጠንፌ ማለት ነው ይሄ ትክታክ ላይ ሜንሽን እያደረጋችሁ የሀይሚን ፎቶ ምናምን እየተጣጠፋችሁ አንቺ ላይ የተውብሽ ነው የምትወጃት ምናምን የምትሉኝ እነ ጠንፌዎች ማለት ነው። ስነ ስርዓት ያዙ። እኔ እንደዛ ስላላችሁኝ ሀይሚን የምሰድባት መስሏችሁ ከሆነ በጣም ተሳስታችኋል። የምሬን ንምላችሁ እኔ የቶቤን ጥዬው በወጣ ይሻለኛል ሀይሚን ከምሰድባት። አስረግጬ የተነግራችሁ ብዙም አትድከሙ። ዛሬ ወደ አስራ ምናምን ሜንሽኖች ስለተደረግኩኝ ነው ለዛ ነው መልስ መስጠት የፈለኩትኝ እንጂ ማንንም ቦታ አልሰጣችሁ። ቦታ የሚሰጣችሁ ሰው የለም። እና ልክ ሀይሚዬ እናት አባት እንደሌላት አደርጋችሁ አፋችሁን ትክታክ መንደር እየገባችሁ አፋችሁን ለምትከፍቱ ወርቅ የሆኑ እናት አሏት፣ ወርቅ የሆኑ አባት፣ ወርቅ የሆኑ ወንድሞች አሏት የምትኮራባቸው፣ ለዛውም ማለት ነው። ይኸው ዛሬም እናትየዋ እናታችን ከቡሩኬ ጋር መጡ። ደስ የሚለው ነገር አለቀ። በቤተሰብ መሀል እንግዲህ መግባት የለብንም፣ ጥልቅ ማለት የለብንም። ሶስተኛ ወገን አያስፈልግም። በቤተሰብ መሀል ፍቅራችሁን ያብዛላችሁ። ተመርቀናል። ማዘርዬ አሜን ብለናል። እናንተንም በእድሜ በጤና በደስታ ያኑርልን። ቡሩኬና ሀይሚ ወልደው አራት ልጆቹን ለመታቀፍ ያብቆት። የእናንተ ምርቃት እኛ ጋር ደርሷል። አሜን ብለናል። የእናት ምርቃት አሜን በሉ። የምሬ ነው፣ ውድ ነው፣ አይገኝም። አሜን በሉ። ይሄ እናቴ አይደለችም ምናምን ብላችሁ እስክሎር የምታርጉ ሰዎች በጣም ተሳስታችኋል። እናት እናት ናት፣ ሁሉም እናት አንድ ነች። አሜን በሉ። ይቺ ምርቃት ዛሬ የተገኘችው በማ በኩል ነው? በሀይሚ በኩል ነው እንጂ ሀይሚ ዋዘርን ባታመጣቸው እንመረቃለን አንመረቅም። የተመረቀች ልጅ ሀይሚ አምጥታ አስመረቀችን እኔ በጣም ደስ ያለኝ ልቤን ነው ሞቅ ሞቅ ያለኝ ሁሌ ግን እኔ ሁሌ ነው የምመረቀው ለእናቴ ስደውላት ሁሌ ነው የምትመርቀኝ እናቴ በስልክ ውስጥ ማለት ነው እና ተመረቁ የምትመረቁት ደግሞ ምን መሰላችሁ እናት ብትሰጧትም ባትሰጧትም ብታደርጉላትም ባታደርጉላትም ምንም ምንም ምንም ባትሉም ትመርቃለች። ግን የሆነ ነገር አጠብቁ። እናታችሁ አድርጊ አድርጉ አድርጉልኝ እስከምትል ድረስ አስባችሁ አድርጉ፣ አስበን እናድርግ።